እሺ፣ እኮ ለሥራ በቃ ይበቃሻል ይበቃሻል ይበቃሻል። እውነት እኔ እንደዚህ ጓብዬ ምናምን መናገር አልችልም። አብረሀም በነበርክበት ቦታ ቁጭ ቪዲዮዋችንን መጨረስ እንችላለን። እና ደግሞ ይለያል፣ ፍራንክ እንደሆነ ያስታውቃል

ዘር ገብቶሻል። እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አጠይቂ። ወዴት ነው? እስኪ ኮሜንት ላይ ነገሩኝ። በለቀኩት ቪዲዮ ማንም ሰው ሊነግረኝ አልቻለም። ሄርሜላና አብርሽ ምንድን ነው ያላቸው ግንኙነት? አረ በእግዚአብሔር ነገሪኝ። አሁን አቋቋሚ ያምራል፣ ምናምን ምናምን ያምራል እናውቃለኝ። ከዛ ባለፈ ደግሞ ቁጥሩ አለሽ ቴክስት መላክ ትችያለሽ። ምንም አታስመስ፣ ይበቃ፣ ከዚህ በላይ። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም ውድ የኛ ፋሚሊ፣ አሁንም በድጋሚ ዛሬ ሄርሜላ ፕራንክ ትደርጋለች ማለት ነው ቤተሰቦች። እና ልጅቷ ግን አያምር ማለት ነው። ይሄን ነገር ወደ መጨረሻ ልክ እንደትናንት ነው እንዳንሸወድ ወደ መጨረሻ እንሄዳለን ማለት ነውና፣ እስኪ እንየው። ከዛ በኋላ መጨረሻ ላይ ደግሞ በደንብ ሀሳብ እንሰጣለን። ትናንት ሸውደናልና ድጋሚ እንዳንሸውት ማለት ነው። እንዴት ናችሁ? ደና ናቸው። አይ እኛ በጣም ደና ደና ደና ደና፣ ምን እግዚአብሔር ይመስገን። ዛሬም እንግዲህ ከአንድ እንግዳ እህቴ ጋር መጥቼላችኋለሁ ቤተሰቦቼ። ምናልባት ለማታቋት ሄዱት ትባላለች። ከዚህ በፊት ከባሲ ጋር ትሰራ ነበር አይታችሁ ታውቃላችሁ ብዬ አስባለሁ ታኔም የሆነ ቦታ አውቃታለች ከአብርሽ ጋር ምሽ አንድ ቪዲዮ ሰርታ ታውቃለች። እና ዛሬ ለአንድ ነገር ተመልሰ መጥተናል። አልተሳሳት እቺ ልጅ አሁን ከአብርሽ ጋር ሰርታለች። አረ ለይ ራሱ የሆነ ቦታ አውቃታለች። የሆነ ነገርም ፈተና ያስፈልጋል አይደለ? መፈተንም ጥሩ ነው። ግድ ነው አንዳንዴ አዎ። ስለዚህ ዛሬ ሄርሚን ልምፈትናት ነው። ልምፈትናትም ፍራንክልን እናደርጋትም ጭምር ነው። እና ዛሬ ከሄሩ ጋር መጥቼላችኋለሁ ቤተሰቦቼ ኤዱ ደና አርገሽ ሄርሜላን ቅጥል ታረግልኛለሽ ማለት ነው። ምንም ምንም ምን ምን ሰላም ያቸው ደሞ እንዴት ናችሁ? እኔ በጣም ደና ነኝ ካልረሳችሁኝ ከዚህ በፊት በባሴ ላይ ታውቁኛላችሁ። እና ዛሬ አሪፍ የሆነ ነገር ይዘንላችሁ። እስኪ ግን ምንድነው አሁን እኔ እዚህ ጋር ግልጽ እያረግነው ደስ ይለኛል። ምክንያቱም አብርሽ ይሄን ያህል ሄርሜላን ሊፈትናት የፈለገው ለምንድን ነው? እዚህ ጋር ያዝልኝ ማለት ነው እሺ ያው እስኪ ምናልባት ሄርሜላ ሄርሜላኔ ለምን እንደምትናደድ አይገባኝም። ምክንያቱም ያናድድ ነገር አይደለም። አዚህ ጋር ገባቸዋል ምክንያቱም እሷ በምን ጉዳይ ትና አብርሽ ለእሷ ምኗሩ እና አንድ አልኳቸው እኔ ያለፈ ነገር ካለ እባካቸው ንገሩ። ቤት ምንድን ነው አብርሽ እና ሄርሜላ ያላቸው ግንኙነት ምንድን ነው? የምሬን እኮ ነው እንዴ እስኪ በጣም በጣም ናፍቀኝ ነበረ። ልቀበት ነው ግን አይችልሽም። የምር ነው። በዚህ ሰዓት ነው። በዚህ ሰዓት የምር የሚችልሽ አይመስለኝም። የመንግስት ንብረት በጣም በጣም ናፍቀኸኝ ነበረ በዚህ ሰዓት ካሚራ ሚዘር የጠበቀኝ። እንኳን ደህና ቆያችኝ። እንኳን ደህና መጣሽ ላላችሁኝ፣ ላላላችሁኝ ደግሞ በሉኝ ካላችሁኝ ደግሞ እንኳን ደህና ቆያችሁኝ። ሰላም ናችሁ ወይ? እንዴት ናችሁ? ምን ይደራለኝ? እግዚአብሔር ይመስገን፣ እኛም ደህና ነን፣ እግዚአብሔር ይመስገን። ምን አስበሽ ነው ግን ጥቁር በጥቁር ለበሽም ነው? ምሬ ነው። እኔ አሁን አነገርኳት፣ አንድ አይነት ለበስን። እኔም አምሮብኛል።

አስገባኝ ዘለሽ ችግር ይገባል። ግን ከቻልክ ስልክ ቁጥር ትሰጠኛለህ እንድናወራ። ምን ችግር አለ? እንደዚህ ካሜራ ፊት ሁሉ ነገር ስልክ ቁጥር ምን ምን፣ ሁላችንም ፍራንክ እንደሆነ እናውቃለን። ግን ምን ችግር አለ የምረን እኮ ነው ምን ችግር አለው? አሁን አድናቂ ነች ስልክ ቢሰጣት ምንም ሳቁ ምንም እን ሰው ጻፍልኝ ጻፍልኝ በጣም ብዙ ነገር ነበር። ብዙ ነገር እኮ ፈልጌ ከሰው ጋር ነው ጻድልኝ ጻድልኝ፣ እንትን እሺ፣ የምር ልጅቷ ግን የምር ማለት ኤልዱ ወይ ኤልዳና ሶሪ ግን፣ እሷ በደንብ ነው የሰራች፣ በደንብ እሷ ለማናደድ እንትን እያለች ነው። ሄርሜላ ገና ከመጀመሪያውኑ አስተያየቷ ራሱ እንደት ነው ያየው እንደዚህ ሆነ ነገርና፣ እሺ፣ የምር ግን እኔ በእናታችሁ ግልጽ አድርጉልኝ፣ ኮሜንት ላይ ባካ ያላቸውን ግንኙነት ለምን ምንም አምስት ደቂቃ ማን መናገር ነገር በእኔ ፊት መናገር ትችያለሽ። የማውቀው ሰው ነው እኮ ሰው ነው ነገር ሰው ነገር ማውራት አብራም ከዛ ባለፈ ደግሞ ከኔ የሚደብቀው ነገር ስለሌለ፣ እኔና እስከዚህ በለ እንዴ፣ አንተ ወሬ ምንም ችግር የለውም። የምር ይሄንን ነገር ሩታ ብትመጣ ራሱ ከአብርሽ አጠገብ እንዳደርሽ ማለቱ አይቀርም ሄርሜላ። ስለዚህ አሁንም ቢሆን አብርሽ የልብ ልብ እየሰጣት ነው ለሄርሜላ ማለት ነውና፣ ይሄን ነገር እኔ የምሬ ነው። አሁንም ቢሆን አብርሽ ማስተካከል ያለበት ጉዳይ ነው ብዬ አስባለሁኝ። ምክንያቱም ይች ልጅ በሆነ ነገር ውስጧ ታውሯል፣ አላቅም ለአብርሽ ትልቅ ቦታ አላት። ያ እሱን ነገር ተናግራለች። ነገር ግን እሷ እንደ ወንድም ወይ ደግሞ እንደ እህትና እንደ ወንድም አይደለም፣ ሌላ ግንኙነት እንዲኖራት ትፈልጋለች። ስለዚህ ሩታ ብትመጣ እራሱ በጣም ከባድ ከባድ የሆነ ነገር ነው የሚፈጠረው። በእርግጠኝነት ነው የምነግራችሁ፣ የብሬ ነው። ጎሮሮዬ እንደናለሽ። በእርግጠኝነት ነው የምነግራችሁ፣ ሩታ ስትመጣ፣ ሄርሜላ እና ሩታ ማይሆን ጸብ ውስጥ ይገባል። ያው ሩታ ደግሞ እልክ ከያዛት ታውቃላችሁ። ስለዚህ ይሄ ነገር በቤተሰብ ሊፈታ አይችልም፣ በጣም ከባድ ስለሚሆን፣ አሁን ሆኖ አብርሽ ይሄን ነገር ማቆም አለበት ብዬ አስባለሁ ማለት ነው። ምክንያቱም ልጅቷ እኔ አብርሽ ለምታጣ ከሆነ በአብርሽ ምክንያት ሌላም ሰው እንደምትበቀል እርግጠኛ ነኝ ማለት ነውና፣ የምሬ ነው። እኔ በጣም ላስፈቅዳትና ምን ችግር አለ? ሌላ ነገር የለውም እኮ ላስፈቅዳትና፣ ያው ፍራንክ እንደሆነ እኮ እናውቃለን። ግን ለምንድን ነው የልብ ልብ የምትሰጣት እኮ ነው? አሁን እዚህ ጋር ለምንድን ነው እንዴ ማለት ጀስት ፍራንክ ከሆነ እኔ አላውቅም፣ ግን ማለት አንዳንዴ እኔ ጋ የሆነ ነገር ስናደርግ ብናስበይ ነኝ አብርሽ ማለት ሕፃን ልጅ አይደል ትልቅ ልጅ ነው። ስለዚህ ይሄን ነገር በደንብ ማሰብ አለበት። የልብ የልብ እየሰጣ ወግን በቃ እዚህ ጎራ ምን እንደዚህ አይነት ኦዲንስ ደግሞ ገጥሞኝም ማያውቅም እንደዚህ ስትነካከለን ድረስ ዝም የምትለው አንተ ር አንድ ጊዜ እያዳምጽኝ ምልታ ላይ የምፈልገው ነገር ስለ ስራ ሊሆን ይችላል በጣም ተረዳሃት ውይ በጣም ስለዚህ እኔ አሁን የአብርሽ ሀሳብ ትክክል አይደለም የምሬ ነው ማለት አሁን ለአስፈግዳት ምናምን ነገር ጀስት እቺ ልጅ አሁን እንደዚህ አይነት ነገር ባላት ቁጥር ለአብርሽ ያላት ፍላጎት ለአብርሽ ያላት ስሜት ለአብርሽ ያላት ቦታ እየጨመረ ነው የሚሄድ ይሄ ደግሞ ሁላችን የምናውቃል ነው አብርሽ ም እኮ ያውቃል አይደል እንዴ እንዴ መቼም ቢሆን እኮ ሄርሜላና አብርሽ አንድ ላይ እንደማይኖሩ ያውቃል እሱ እኛ ምናውቃለን አይደል ስለዚህ ለምንድን ነው እንደኛ ለልጅቷ ቦታ እየሰጣት ነው ማለት እንደዛ ነው የሚመስላት እሷ አብርሽ ይህን ያህል በቃ የሆነ ቪዲዮ በሰሩ ቁጥር እሷ የማይሆን የማይሆኑ ቃላቶች በተናገረ ቁጥር እሷ ለአብርሽ ያላት ቦታ እየጨመረ ነው የሚሄድ ስለዚህ አሁንም ቢሆን ማለት ነው የምሬን ነው እኔ አብርሽ እያደረገ ያለው ነገር ትክክል አይደለም በረከት አንተ ለምን እንደዚህ ትላለህ? ምናምን ልትሉ ትችላላችሁ፣ ግን ሩታ ያለችበት ሁኔታ ነው። ሁሌም ተደጋጋሚ ልነግራችሁ የምፈልገው ነገር ሩታ ያለችበት ሁኔታ ነው። እሺ፣ ሩታ ይህንን ቪዲዮ ስታይ ምን ልትል ትችላለች? በቃ አንዳንዴ እንደዚህ ነገሮች ማሰብ ግዴታ ስለሆነ ማለት ነው። እና አብርሽ ይህን ነገር ማድረግህ የምሬን ነው፣ በጣም በጣም ስህተት የሆነ ነገር ነው። ለማንኛውም ውድና የተከበራችሁ ቤተሰቦች፣ ያው ሰላም ሳላችሁ እየገባው ነውና ሰላም ልትናችሁ በሀገር ውስጥ በውጭም ያላችሁ ሁላችሁም ባላችሁበት ሰላማችሁ ይብዛልኝ ብያለኝ ማለት ነው። እና ያው እኔ የምሬ ነው። ሁላችሁም በቃ ሩታ ስቅ አልናፈቀቻችሁም? ሩታ የናፈቀችው ኮሜንት ላይ ጻፉ። ሩታ የናፈቀችው ወዳጅ ቻው።